አይናቹ በጣም እየጨፈረ ነው። አይ ማቶ ስታስጠላ ተዘቅዘቁ ስትፈልጉ። ሰላም አሌይኩም ውድ ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? ሁላችሁም ሰላም ሰላም ብያለሁ። ትንሽ ጠፋ ብያለሁኝ። ለማንኛውም ዛሬ ሆነ ነገር አስቤያለሁ። እስኪ ጋሽ ሙጃሂድ ሽማግሌው ሰላም ይበሏችሁና ወደ ጉዳያችን እንገባለን። ቪዲዮ ላይክ፣ ሼር ያርጋችሁ። ጠብቁኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ኤምጄ ፋሚሊ እንደ

ጥርስን የመሳቅ እንደታስም እንት እንዳታስም። ያው እንግዲህ በነገራችን ላይ እዚህ ጋር ኤም ጄ ፋሚሊ በቀደም ጓበላ ነበር የሆነ ሊቪያ ምናምን ብላ ያው እኔ ፋዘር ጋር ነበርኩ። በነገራችን ላይ አሁኑ ከሱ ቀርቷል። ወዴትም ሄድ አይቻልም። እዙ ነው መቅረት የሚቻለው ማለት ነው። እየሰራ እዙ ይበረታል፣ ኢንሻአላ። ለማንኛውም ዛሬ ምን ሀሰብን መሰላችሁ? ሙጃሂድ ጋር ቢታኒያ። በነገራችን ላይ ተቻ ያተዛጋ ቆይ፣ እናሳያቸዋለን። ስንጓዝ ከርቀት ትታያለች፣ ቁጭ ብላለች፣ ብላለሽ ወደሷ ይሄር የምትለውን ቋንቋ ደግመን ማለት ምሳሌ ሙጃሂድ እንደት ነህ ስትልኝ፣ ሙጃሂድ እንደት ነህ ነው የምትላት አንተ። ቋንቋውን መድገብ ማዛግ ማለት ነው እምታወራው እና ያናዳታል። እሷ እንዲህ ያህል ነገር አትችልም። አሁን ምሳሌ ለማናደድ ነው ሆን ብለን የምንሄደው። አዎ፣ ያያት ነው ዘጋ፣ ትቀመጣለህ፣ የተቀመጥብህ ሂድ ነው ሂድ፣ ማዛግ ነው። ገብቶሃል እንዴት እንደምሰራ? እናንተስ ገብቷችኋል? ላይክ አድርጉ ዝም ብላችሁ። ቋንቋውን መድገብ ነው። ለማንኛውም ምን መሰላችሁ፣ ያው ገብቷል አንተ በደንብ አይደለ እሷ የምትለው እሺ፣ ሰላም ትበላቸው ወይስ ሰላም ብላቸው? በመሀል ነው የምናዝጋት ወይስ ቀጥታ እንደሄድን ነው? ችግር የለም ምን ያሁን የምናዝጋት ነው። ሰላም ተበላቸው ፋሚሊ ባ አ እየቀረጽኩ ነው፣ የሆነ ያው ዛሬ ልዩ ሰርፕራይዝ አለሽ እንላት ነው። እየቀረጽኩ ነው፣ ዛሬ ውሏችን ከአንቺ ጋር ነው፣ ፈታ ብለሽ እንድትል እንግዲህ እዚህ ደስ የሚል ቦታ ላይ አለ ነው። ከዛንላ ከዛ በኋላ ትንሽ ካወራም በኋላ ልክ እሷ የምትለውን እኛ ማለት ምሳሌ በአረብኛ አንድ አይነት ቋንቋ ብቻ ሙጃሂድ ካለች ሙጃሂድ ይላሉ። አብረና በሳጫት በነገራችን ላይ እዛ ጋናት እሷ ካሜራው ጨለመ ብሏል። ልክ እያወራች ነው ቪዲዮ እንስራ፣ እየሰራን ነው፣ ይቀርጽልናል። አሁን ስልኩን እናዘጋታለን። ተከተለን፣ ካሜራው ይሄን ሌላ ቪዲዮ ልንሰራ ስለሆነ አያስደነብርም ስልክ አሁን ካልጨረስሽ ችግር የለም ለማንኛውም ዛሬ ቪዲዮ እየቀረጽን ነው ያለው። ተቀመጡ ይባላል። ምንድን ነው ቪዲዮ ነው? አይ አይ ቪዲዮ ያው፣ እንደምስራ ነገር ይሻለው እኮ ዛሬ ልዩ ሰርፕራይዝ አለሽ፣ ልዩ ስጦታ አለሽ። ያው ቤተሰቦቻችንን ነገር ያቸዋለሁ። የሆነ ቦታ ቁጭ ብላ ስልክ እያወራች እንደሆነ ስንመጣ እየነገርኳቸው ነበር። ለማንኛውም አሪፍ እያሰመጠች ወደፊት ያን ሰውዬ ነው ወይስ ቀየር? አረ ሰላም ባያቸው ቤተሰብ ፋሚሊዎች፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እኛ ብዙ ናቸው እንዴ ማወራቸው አልገባኝ። እሺ እኛ በጣም ደህና ነን። ዛሬ እንዴት ነው? ግሪን ኤሪያ ላይ ፏ እያልሽ ነው። በጣም ደስ ይላል። ፏ ብትን እና ደህና ነሽ? ሁሉ ሰላም ነው? ደህና ነኝ፣ ደህና ነኝ። እንዴት ነሽ እንጂ? ሁሉ መልካም ነው። ፋሚሊዎቹን ግን ሰላም አልሻቸው። ሰላም አልኳት። እሱ በሚስጥር ልታገቢ የተጀናጀሽ እንደሆነ ደርሰንበታል። በርታ ቶሎ ሰዳት ለማንኛውም ይሳካልሽ፣ ሁሉም ነገር ይመር፣ ችግር የለውም እኛ ደስ ይለናል። ሰላም ብለዋል እንግዲህ። ፋሚሊዎቻችን ዛሬ እዚህ ቦታ ላይ ግሪን ኤሪያ ላይ ያለሽው በጣም ደስ የሚል ቦታ ነው። በዚህ ውስጥ ትንሽ ቆይተን እንሄዳለን። በጣም ደስ የሚል ስጦታ እዛ ጋር የተዘጋጀልሽ ይመስለኛል፣ ከልዩ ሰው እኮ ይሰጥሻል። እ ምን ተሰማኝ ጀርባ ላይ ምንድን ነው የምታይ? እኔ ላግባት እንዲህ እያልኩኝ ነው፣ እንደዚህ ልጥፍ እንዳላደርግ የምርጣው እኮ ነው ማለት፣ ወይኔ ምን ማለት ነው አንተ? እንደለጠፈ አንተ

እኔን ታነዱ ነው መጣችሁ? አንተ በእናት ቪዲዮን አጥፋ፣ ካሜራውን አትከተሉኝ ስር

ናይ በቃ ቁጭ በይ፣ እምር ነይ በቃ፣ አሳዝንሽን። ወላሂ ኖርማል ቪዲዮ እናድርግ። ውሸት ቪዲዮ አይለቀቅም፣ አይለቀቅም። ነይ በቃ፣ እኔ ቁጭ በይ አሁን፣ እንንገድሽ። እግር አይበላማ ተቀቅሎ። ቁጭ በይ አማጭም

ሙጃሄድ ጋር አንቺ ስልክ እያወራሽ ማለት ነው። ቆይ እንንገርሽ፣ ወላሂ እንንገርሽ። በቃ ተው ሙጃሄድ በቃ እናድ በቃ እዛ ገች እናንተ እነሳለን እዛ ጋር ቁጫ እና ግጥም ነው ማድረግ ፋሚሊዎቼ ማለት ነው። እዛ ጋር ቁጫ እና ሙጃሄድ ጋር ማለቴ፣ እሷ ተገንጥላ ነበረ። ስለዚህ ስልክ ስታወራ መናሰብ የምትለውን ቋንቋ ሰው ሰምታችሁ፣ ታዲያ አሰብነውን ነገር የምትይን ቋንቋ ደግመን ማለት ነው እኛ የፈለግነው። ማዛግ እንደምትናድጅ ስለምናቅ ልናበሽቅሽ አስበን ነው ነው የምትይ መድገም እኮ ነው። ጉድ ፈላ። ከዚህ በላይ መዝናት አለን

ካሶኝ እንደውም፣ ማናጣጥኝ ችግር የለም ሌላ ጊዜ እንክስሻለን። እና ቤተሰቦቻችን ሰዎቻችን ምን ተሰማች ማለት እዚህ ጋር አሪፍ አይደል? አይደል? አይደል? አሪፍ እኮ ነው ታዲያ። ቢያንስ ዘና ያደርጋል ምናምን ነገር ነው ዘና። እና ውድ ፋሚሊዎቻችን፣ ለማንኛውም ዝገቱ ይሄን ይመስል ነበር። የዝገት ቪዲዮዎች እንቀጥላለን። ከተመቻቹ ቀጥሉ። በኑን ቪዲዮ ላይክ ሼር አድርጉ። እዚህ ጋር እንግዲህ ባይመቻትም ጉዳዩ ነው። እንኳን አልተመቸሽ እንኳን ምዛግሽ እንባሽ ሊመጣ ደርሷል። ሙጃሂድ አዝጉ እኔ የምለው ነገር ላይ እኔ ላይ የምትብሰው ለምንድን ነው ያናደደች? የምትነቅሽው እኔን፣ እሱ ነው ሴራውን ያመጣ። በነገራችን ላይ አይናችሁ በጣም እየጨፈረ አይናችን። እኔ ላይ ለምንድን ነው ነገር የሚብሰው? ነከሰች ምናምን ፋሚሊ። ለነገሩ የሚወደውን ሰው ነው ድሮውንም ሰው የሚነከሰው። ሰዋለች አብዲን ሰላም፣ አልወደው ነው ያልነከስኩት። አዎ ያለው። ለማንኛውም ፋሚሊዎች፣ እንዳያችሁት ነው ቪዲዮአችን። ቪዲዮአችን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ዳታችኋለሁ። አን ፍሬንድ አውጧቸው፣ ብሎክ አድርጓቸው። ባይ ብሎክ በሉኳቸው፣ ብሎክ በሉኳቸው። ገረብላ ገረብላ። ቻው ቻው።